ሰላም ወደ አድማጮቻችን፣ አርሰናልን የሚመለከቱ አዳዲስ የዝውውር መረጃዎችን ይዘን ተመልሰን መጠናል። እንግዲህ አርሰናል በክረምቱ የዝውውር መስኮት ያጥቂውን መስመሩ ለማሻሻል ይፈልጋል። የቪክቶሪ ኮሬስ እና የቤንጃሚን ሴስኮ ጉዳይ አወዛጋቢ ሆኖ ቀጥሏል። በሪቢሌቪዥንግ እና እንዲሁም ደግሞ በስፖርቲንግ ሊዝበን ሁለቱም ቡድኖች ከአርሰናል ከፍተኛ የሆነ ገንዘብን ፍላጎት አላቸው። መድፈኞቹ ይህንን ማጤን የሚጠበቅባቸውን የሚሆኑት ምክንያቱም እንግዲህ በሊቨርፑል በኩል የተከፈለው የ150 ሚሊዮን ዩሮ ለፍሎሪያን ዌርዝ መክፈላቸውን ተከትለው ይህ ዋጋ ከፍተኛ እየሆነ መጥቷል። ዝውውሩ አንዳንዴ በዝውውር መስኮቱ ላይ የሚደረጉት ከፍተኛ ዝውውሮች ዝውውሩን የዋጋ ጭማሪ እንዲያሳይ የሚያደርጉት ነው። አርሰናሎች ምን አይነት ውሳኔን ይወስናሉ የሚለው እንግዲህ የሚጠበቅ ነው የሚሆነው። አርሰናል በሌላ በኩል እንግዲህ የቶማስ ፓርቴን ጉዳይ ያጤኑበት ይገኛሉ። ቶማስ ፓርቴ በማን ይተካል ብለውም እንግዲህ ተተኪውን ፍለጋ ላይ እንዳሉ ይታወቃል። አንድሪያ በርታ በሽያጭ ጉዳይ እንግዲህ ከኤሲ ሚላን ጋር ባለፉት ሳምንታት ንግግሮችን እንዳደረገና ምን ያክል ገንዘብ እንደሚፈልግ በግልጽ ነግሯቸዋል። ኤሲ ሚላን በተለይ የሁለቱን ተጫዋቾች ጉዳይ የጃኮብ ኪቪየር እና የዚቼንኮን ጉዳይ ትክክል እና በሚገባ እያጠኑበት ይገኛሉ። አርሰናል ትክክለኛ ዋጋ ከቀረበለት ሁለቱን ተጫዋቾች በመልቀቅ ጀራር ሃቶን ከአያክስ ለማምጣት ያስባሉ። ትክክለኛ ተተኪ ነው ብለው ያምናሉ። ስለዚህ ይህንን በሚገባ ለመስራት ያስባሉ። ዳድማቻችን ይህ ያያ ስፖርት ነው። አርሰናልን የሚመለከቱ አዳዲስ የዝውውር መረጃዎችን የምናቀርብላችሁ ይሆናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። ከዛም ውጭ ከኢትዮጵያ

ሼር ኮሜንት ሰብስክራይብ ማድረግ ብቻ ሳይሆን ጆይን በማድረግ የስፖርት ቤተሰብ ይሆኑ። እንግዲህ የመጀመሪያው መረጃችን የሚሆነው ቪክቶር ዮከሬስ ጋ እናቅና እና ትናንት የተለያዩ መረጃዎች ወጥተዋል። ዛሬም የተጠናክረ የመጣ ነው። የ26 ዓመቱ ስዊድናዊ አጥቂ በስፖርት ሊዝበን በስልሳ ሰባት ሚሊዮን ዩሮ አርሰናሎች የሚፈልጉት ነበር። ነገር ግን ዛሬ ማለት ነው አርሰናል ሃምሳ አንድ ሚሊየን ፓውንድ አቅርቧለ ዮከሬስ ነገር ግን በቀጥታ ነው ውድቅ የተደረገበት ጌታ የሚጨመር 10 ሚሊዮን ዩሮ። እንግዲህ በአጠቃላይ የሚፈልጉት ከሃምሳ አንድ ሚሊየን ፓውንድ ሳይሆን 67 ሚሊዮን ፓውንድ ወይም ደግሞ ሰማኒያ ሚሊዮን ዩሮ ነው። አርሰናሎች ይህንን ለማቅረብ ለዚህ ተጫዋች የእድሜው ሁኔታ ወሳኝ ነው ብለው ያስባሉ። እንግዲህ ይህ ተጫዋች በዘንድሮ ድድር አመት 54 ጎሎችን እና እንዲሁም ደግሞ 13 አሲስቶችን ማድረጉ የሚታወስ ነው። ኤጀንቱ በግልጽ ተናግሯል። እንግዲህ አርሰናል የዚህ ተጫዋች ፈላጊ መሆን ብቻ ሳይሆን ንግግሮችን ማድረግ እንደጀመረ፣ ከባለቤቶቹ ጋርም እንዳነጋገረ፣ እንዲሁም ከክለቡ ፕሬዚዳንት ጋር ንግግሮች እንዳደረገ ይህንን ተከትሎ እንግዲህ ምን አይነት ውሳኔዎች ይመጣሉ የሚለው ለቡድኖች ሁሉ አሳሳቢ ሆኗል። ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ነው ነገር ግን ማንቸስተር ዩናይትድም ቪክቶር ኦሲሜንና ቪክቶሪ ኮሬስን ለማስፈረም ነው እንግዲህ ጥረቶችን እያደረገ ካለ ከሁለቱ መርጦ አርሰናል ቤንጃሚን ሴስኮንና ቪክቶሪ ኮሬስ ነው። በሴስኮ ጉዳይ አርቢ ላይፕዚግን ለማናገር ሞክረው ነበር። አምና ያስቀመጡት የነበረውን እስከ 65 ሚሊዮን ዩሮ እስከ 75 ሚሊዮን ዩሮ የሚለውን ውላቸውን እንግዲህ ይህ በሁለት አይነት ውሎች አሉ። ተጫዋቾች አንዳንዴ በአንድ የውድድር አመት በዛ ቡድን ልቆይሉና ኮንትራታቸውን ያራዝማሉ። ከዛ በኋላ ከኃላፊዎቻቸው ጋር በቃል ደረጃ ይስማማሉ። አሁን ለአርሰናል አስቸጋሪ የሆነው በሴስኮም በኮሬስም ጉዳይ ኖቹ ጋር የተጻፈ ምንም አይነት ውል የለም። ያ ማለት ሪሊዝ ክሎዝ የምንለው ወይም ደግሞ የመልቀቂያ አንቀጽ የለም። ያ ቢኖር ኖሮ አርሰናሎች በቀጥታ ያንን ገንዘብ መክፈል እና ምንም መደራደር አይጠበቅባቸውም ነበር። አሁን ግን ከክለቦቹ ጋር ድርድሮችን ማድረግ በአንድሬ በርታ በኩል ይጠበቃል። አንድሬ በርታ ከሁለቱም ተጫዋቾች ጋር እኩል እየሞከረ ነው የሚገኘው። እንግዲህ ባለፈው ሳምንት ወደ ሴስኮ ያደላ ይመስል ነበር። ዛሬ በዚህ ሳምንት ደግሞ ኦልሞስት ወደ ዮኮሬስ በኩል ያደላ ሆኖ ይታያል። አንዱን ተጫዋች እንደሚያስፈርሙ ግን እርግጠኛ ናቸው። እድሜ ሁኔታ የጠቃላይ የሚወጣው ገንዘብ የሚገባ መታየት እንዳለበት አርሰናሎች ያስባሉ። ምክንያቱም ዋጋቸውን መጠን አድርገው በሌላ ፊቆች ላይ ማፍሰስ ይፈልጋሉ። አርሰናል፣ የዋጋው ጉዳይ እንዴት ነው ካላችሁኝ፣ ለምሳሌ አንድሬ በርታ ጥሩ ስራዎች ከሰራቸው ውስጥ በዙቢመንዲ ጉዳይ ነው። ዙቢመንዲ ጉዳይ ቀርቦ የጤና ምርመራውን እንደሚያደርግ ይጠበቃል። ምንም አሳሳቢ ጉዳይ የለም ብለዋል ሌቨርነስቴንም፣ እንዲሁም ደግሞ ፋብሪዚዮ ሮማኑም። ነገር ግን አርሰናሎች ሀምሳ አንድ ሚሊየን ፓውንድ ነበር መክፈል የሚጠበቅባቸው ለማፍረሻው በርታ ከሪያል ሶሴዳድ ጋር ከተናጋገረ በኋላ ተጨማሪ አራት ሚሊዮን ፓውንድ ለመክፈል አርሰናል በአምስት ዓመት ክፍ እንዲያደርግና ኦልሞስት ና ኦልሞስት አስራ አንድ ሚሊዮን ፓውንዱን በአሁኑ እንደሚከፍሉ ስለዚህ፣ በበጀት ዓመቱ በሚቀጥሉት ዓመታት በየዓመቱ አስር ሚሊዮን ፓውንድን እንደሚከፍሉ ይጠበቃል። ስለዚህ አርሰናሎች በዝውውር መስኮት ላይ የራሳቸውን ማኔጅ አድርገው ጥሩ ተጫዋቾችን ለማስፈረም ጥረትን እንደሚያደርጉ ነው። አርሰናል በፕሮፊታቢሊቲና ሰስተነቢሊቲ ሩሉ ላይ በሚገባ ጥሩ ደረጃ ያለ ቡድን ነው። ገንዘብ ማውጣት ከፈለገ ማውጣት እና ማስፈረም ይቻላል። እንግዲህ ያንን በሚገባ ማድረግ የሚጠበቅባቸው ይሆናል። እንግዲህ ሌላኛው መረጃ የሚሆነው እዚሁ ሳንወጣ ግን የፍሬድሪኮ ቫርደሪስ እንግዲህ ፍሬድሪኮ ቫርደ ድረስ ኤጀንቱ ነው። የቪክቶር ዮከሬስ አርሰናል በግልጽ እንደሚፈልገው ንግግሮች እንዳደረገ ራሱን የተናገሩ እና ትንሽ ጠንከር ያለ ነው። እንግዲህ ስፖርቲንግ ሊዝበን ያለው ግጭት ደግሞ ምንድነው ካላችሁ አሁን ሙሉ በሙሉ በተቃውሞ መልክ ቪክቶር ዮከሬስ የስፖርቲንግ ሊዝበንን የሚወክሉትን እያንዳንዱን አርማውን፣ ሎጎውን፣ ማሊያውን ምናምን ሁሉ ቀይሮ ይታያል። ይህ እንግዲህ ፑሽ የሚያደርግበት መንገድ ነው ክለቡ እንዲለቀው። ይህ ጥረት እንግዲህ ተሳክቶ ወደ አርሰናል ይመጣል ወይ የምናየው ይሆናል በሚቀጥሉ ሳምንታቶች። አርሰናል በሴስኮ ጉዳይም ግን ወደ አድማቻችን ቪክቶር ዮከሬስን እንጂ በሴስኮን ጉዳይ ጥረቶችን እያደረጉ እንዳሉ እና ሴስኮ የሳውዲ ጥያቄዎችን ውድቅ አድርጓል። እንግዲህ አርሰናልን እየጠበቀ እንዳለ የሚጠበቅ ነው። አርሰናሎች ከሚፈልጓቸው ተጫዋቾች ውስጥ አንዱ ሳኔ ነበር። ሳኔ ግን በጋላ ተሰራ እየቀረበለት አራት መቶ ሺህ ሳምንታዊ ደግሞ አስፈላጊ ሆኑ አግኝቶታል እና አቀንቷል ማለት ይቻላል። ፈርሟል። ዛሬ በኢስታንቡል በደማቅ ሁኔታ ጋላ ተሰራዎች ሲቀበሉት ይታይ ነበር። አርሰናል ስለዚህ ይህንን ተከትሎ ወደ ኒኮ ዊሊያምስ እና ወደ ባርኮላ ዝውውር ነው እንግዲህ የሚመለሰው። ባርኮላ በጣም ከፍተኛ ነው። ሮድሪጎንም ይፈልጋል። ከነዚህ ተጫዋቾች ምክንያት ውሳኔን ይጠበቃል፣ የሚጠበቅ ነው የሚሆነው። ኒኮ ዊሊያምስ በሚመለከት እንግዲህ ኒኮ ዊሊያምስ የደሞዝ ጉዳይ አሳሳቢ ነው። ባየርን እዚህ ዝውውር ላይ ገብቷል። ባየርን ደግሞ ሌላ ምን ምክንያት አላቸው ካላቸው ቢልባውም የዚህ ተጫዋችን ኮንትራት ማስተካከል ይፈልጋሉ። የመለቀቂያ አንቀጹ ከፍ እንዲል ይፈልጋሉ። ይህ እንግዲህ በጣም አስቸጋሪ የሚያደርገው ነው የሚሆነው። ይህንን ኮንትራት የሚፈርም ከሆነ አርሰናልና ቶማስ ፓርቴ እንግዲህ ቶማስ ፓርቴ አዲስ ኮንትራት ቀርቦለታል ባለፉት አስ ቀናቶች። ነገር ግን ኤጀንቱ ምንም አይነት ይፋ የሆነ ፊርማውን ወይም ደግሞ ፍቃዱን አልገለጸም። ይህ ድርድር እንደቀጠል ነው የ32 ዓመቱ ተጫዋች እንግዲህ በአርሰናል የመጨረሻ ያሉትን ኮንትራት አቅርበዋል። የእሱን ውሳኔ የሚጠበቁ ነው የሚሆኑት በሚቀጥሉት ቀናቶች። ግን የመጨረሻው መናቂ ይሆናል። ወደ ሌላ ቡድን መሄድ ሀሳብ የለውም። የአርሰናል ደጋፊ እንደሆነ በግልጽ ተናግሯል። ዛሬ እንዲሁም በጂም ውስጥ ትሬኒንግ ሲሰራ የጆርጂኒዮን የፍላሚንጎ ማሊያ አድርጎ ነበር። እንግዲህ ይህ በአርሰናል ቤት የነበራቸው ግንኙነት የሚያሳይ ነው። አርሰናል ግን ዝም ብሎ ቁጭ አላለም። አርሰናሎች የቶማስ ፓርቲ ኮንትራቱ የማይፈርሙ ከሆነ ሉሲያኖ አጎመን ለመምጣት ነው። ሉሲያኖ አጎመ በጣም ጥሩ ፐርፎርማንስ ያለው የ23 ዓመቱ የፈረንሳዊ አማካይ ነው። በዘንድሮ መት አንድ ጎልና ሶስት አሲስት አድርገዋል። በሲቪያ ቤት ድንቅ ብቃቱን እያሳየ ይገኛል። ከኢንተር ሚላን ነው ይህን ተጫዋች ሲቪያዎች ያስፈረሙት። ጥሩ የሚባል ብቃት ያለው ነው በአማካይ መስመር ላይ ከአስር ሚሊዮን ፓውንድ ይገመታል። አርሰናሎች ይህን ተጫዋች ማምጣት የሚችሉ ከሆነ ለዙብ ሜንዲ ተጠባባቂ የሚሆን ይሆናል። ይህ ጥሩ ድልን የሚያመጣ ይሆናል። አርሰናል የጀራል ሃቶ ፈላጊ ናቸው የሚሉ መረጃዎች ወጥቷል። ይህ ፋብሪዚዮ ሮማኒ ያወራው ነው። ውድ አድማቻችን ስለዚህ የተረጋገጠ ነው። ከዚህ በፊት ይህንን ተጫዋች ለማስፈረም ባለፉት አመታቶች አርሰናሎች ሞክረዋል። አምና አንድ አመት ጠብቁኝ ብሏቸው ነበር። ስለዚህ በዚህ ዓመት ተመልሷል። ይህ ኔዘርላንዳዊ የአያክስ የመሀል ተከላካይ 35 ሚሊዮን ዩሮ ይገመታል። እስከ 2028 ኮንትራት አለው። ሶስት ጎሎችን በአያክስ ቤት አስቆጥሯል። የአያክስ አምበል መሆኑ መረሳት የለበትም። ነገር ግን ዘንድሮ ድራመት አያክስ አሳሳቢ እና አሳዛኝ የሆነ ወደ ድራመት ና ያሳለፉት ዋንጫውን በፒስቪ ተቀምተዋል። ያ እንግዲህ በጣም አሳዛኝ ነበር። አያክስ ይህንን ተጫዋችን መልቀቅ ያስባሉ። የ19 ዓመቱን ተጫዋች ለማምጣት ግን አርሰናሎች እንግዲህ ባለፈው ዝውውር መጀመሪያ አካባቢ ዴኒ ሂውሰን ለማስፈረም ጥረትን አድርገው አልተሳካላቸውም ነበር። ስለዚህ ተጫዋቾችም ለማሳመን አርሰናል ገፋ ብሎ እየሞከረ ይገኛል። ሊቨርፑል አርሰናልና እንዲሁም ቸልሲ የዚህ ተጫዋች ፈላጊ ናቸው። በጥሩ የዝውውር መስኮት አካባቢ የምታስታውሱት ከሆነ መጦ በሚገባ የሊቨርፑልን ጨዋታ እንዳያይ ተነዋል። ስለዚህ አርሰናሎች ተጫዋች እንዲመጣ ለማሳመን ጥረታቸውን እያደረጉ ነው። ቸልሲም በሚገባ እየሰራ ይገኛል። አርሰናል ቴሬኔን ወደ ሀገሩ ስኮትላንድ ተመልሶ የሰልቲክ ተጫዋች ሆኗል። ዚቼንኮ ወደ ሲሚላን የሚያጠና ከሆነ ስካሊን ማይክል አርቴታ እንግዲህ በሚቀጥለው ውድድር አመት በአማካኝነት የሚጠቀምበት ካሰበ የሃቶና የካላፊዮሪ በግራ መስመር ላይ የመሀል ተከላካይ ሆነ ሲፎካከሩ ልና እንችላለን ነገር ግን እዚህ ጋር ል ብልቶች የሚጠበቅበት ጃኮቭ ኪቪየርንም አርሰናሎች ለቀው ዚቼንኮና ጃኮኪር ጃኮቭ ኪቪየር ለቀው ውሃቶንና እንዲሁም ካላፊዮሪን የመሀል ተከላከለ ምርጫና የግራ መስመር ተከላከለ ምርጫ ሊያደርጉ ይችላሉ። እንግዲህ ይህ የሚጠበቅ ነው፣ የሚሆነው በተለይ በካላፊዮሪ በኩል አርሰናል የመሀል ተከላካይ ማድረግ ነው። ይህን ተጫዋች የሚፈልጉት እንግዲህ ድርድሮ የሚጠበቁ ናቸው። ምን ያክል ዋጋ ይወጣል? በዚቼንኮም በጃኮ ኪቪየርም ዋጋ እንግዲህ አንድሬ በርታ በግልጽ ተናግሯል፣ ዋጋቸውን የሚፈልገውን ነገር ግን አሳሳቢ የሆነው የዚቼንኮ በተለይ ከሞዙ ሁኔታ ነው። አርሰናሎች ኖ ቫሪዝም ወደ ላዚዮ እንደላኩት ታውቃላችሁ። ከ5 ከ40 ፐርሰንት ከቀጣይ ሽያጩ የሚያገኙት ገንዘብ አለ። አንጀሊኖን ለማስፈረም ይሞክረዋል አልሃሊ፣ ያ ስራ አልተሳካለት። በቀጥታ ኖ ቫሪዝም የማስፈረም እድል አለው። እስከ 435 ሚሊዮን ዩሮ ያወጣል። ስለዚህ አርሰናሎች ከዚህ ዝውውርም ገንዘብን የሚያገኙ ይሆናል ተብሎ ይጠበቃል። በጥሩ የዝውውር መስኮት በአርሰና ላይን በጣም አርፎበት የነበረው ሲቪየር ኔፐን እንግዲህ ተጫዋች አሁን ከሮዘንበርግ ወደ ማንቸስተር ሲቲ የሚያደርገው ዝውውር ተጠናቀቀ ይመስላል። 25 ሚሊዮን ፓውንድ ወይም 15 ሚሊዮን ዩሮ የሚወጣበት ይሆናል። ይህ ተጫዋች ወደ ጅሮና በውሰት የሚያቀና ይሆናል። ይህ ተጫዋች እንግዲህ አርሰናሎች በአማካይ መስመር ላይ ብዙ ነገሮችን ይሸፍናል ብለው ያስቡ ነበር። ነገር ግን በዝውውር መስኮቶ ላይ ከአርሰናል ይልቅ ማንቸስተር ሲቲ መርጧል። ወደ አድማዎቻችን ይህ የስፖርት ነው። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል።